ፈንቲያነ ያድ ነፍሳተነ በብሳሳይሉ ወምረቱ በእንተ ስሙ ቅዱስ እንዲህ ሀያ አራት ሰዓት የሚባልለት እኮ ነወድ ክቡር ጳውሎስ ነው። ስለዚህ ምን አለ ሱራ ትሜና ነህ ወይ ነሀስር እንናቃለን ግን አንዋረድም አለ። ሲናቅ ኖረ። ዛሬ ግን ቤተክርስቲያን በቀደሰች ቁጥር ብርሃኔ የጳውሎስ ትለዋለች። ሀያ አራት ሰዓት ማለት ነው። እግዚአብሔር ይገርማቸዋል። እውነቴን ነው። ቸርነቱ በጣም ድንቅ የሆነ አባት ነው። ከዚያ የተነሳ ራሱ ይቆነጥጠናል እንጂ ለሚያዋርዱን ሰዎች ግን አሳልፎ አይሰጥም። የሚያዋርዱንን ያዋርዳል። እግዚአብሔር ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ሲያዋርዱን፣ እግዚአብሔር ውርደታችንን ያያል። ምንጊዜም ያንን ውርደት ደግሞ መለወጡ አይቀርም እግዚአብሔር። ለምሳሌ ብዙ ሰዎችን መጥቀስ ትችላላችሁ። ይሄን የሚያደርገውን የሚገርመኝ መጽሐፍ ቅዱስ ስትመለከቱ ስንማር አባቶቻችን እንዳስተማሩን እግዚአብሔር ጥሩ ስንሆንና ጥሩ ሰው ሆነን ሰዎች ሲያዋርዱን ቢፈርድልን አይደለም፣ ክፋት ሰርተን እንኳን ሰዎች እንዲያዋርዱን አይፈልግም እግዚአብሔር።